ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ኖላዊ ድራማ በክፍል ሀምሳ ሶስት መተናል ማለት ነው እንዳየ ነው እና እንደተመለከት ነው ሰላምዬ በሀና ምክንያት እንግዲህ እናቷ በጥፊ አጠናበረቻት። እንግዲህ እርግብን እንዴት እናቴን ትናገሪያታለች በማለት እናትና ልጅ እንግዲህ ሰላምን ከጎንና ከጎኑ ነው እንግዲህ ሲያናግሯት ነበረ። እርግብ እንግዲህ ነገር ማቋሸሯን ቀጥላበታለች ማለት ነው። እጅጉን በጣም በማስመሰል የተካነች ነች። እናትየዋ ግን ከመናደዷ የተነሳ እጅጉን በጣም ተናዳ እንግዲህ ሰላምን በጥፊ ከመታቻት በኋላም እንግዲህ ተጸጽታለች፣ ተናዳለች። እናም እንግዲህ የሀንዬን አባት መሀል ካደረሰች በኋላ እንግዲህ ሕክምናውን በሷ ተስፋ ተደርጎ ከተጀመረ በኋላ አሁን ላይ ሕክምናውን መጨረስ አልችልም በማለት አቅሜ አይፈቅድም አቅሜ ቢፈቅድም ማድረግ አልችልም አልፈልግም ብላ እንግዲህ ሕክምናውን አስቋረጠችባት። በጣም ያሳዝናል። ሀናም ስቅስቅ ብላ አለቀሰች። እናም እንግዲህ እግሯ ስር መታም እንግዲህ እትዬ ይቅርበሉኝ፣ የአባቴን ህክምና አቋርጡብኝ ማሩኝ በማለትም እንግዲህ እግሯ ስር ተደፋች። እንደ ኳስ ጠለዘቻት፣ ሀናን በጣም አስለቀሰቻት። ይህንን የምትመለከተው እርግብ በሩን ደገፍ ብላ እንግዲህ በሀና ለቅሶ ሀስ በሀና ለእሶ እንግዲህ እርግብዬ በጣም ትስቃለች ማለት ነው። ወይዘሮ ሚላትም እጅጉን በጣም ተናደው ተመልክተናቸዋል ማለት ነው። ሀና በጣም በሚያሳዝን ሁኔታ እንግዲህ በመጀመሪያም እንግዲህ አሲር ሄደሽማ ክብርሽን ዝቅ ማድረግ የለብሽም፣ በማለት ይቅርታ እንዳትያቸው እግራቸው ስር ሄደሽ እንዳትወርቂ ሲልም ነበረ። አሲር ለአባቴ አይደለም ክብሬን ምንም መሆን እችላለሁ። እኔ ካላአባቴ መኖር አልችልም። አባቴ ለእኔ ሁሉም ነገር ነው። ለአባቴ ማልሆንለት ነገር የለም። በዚሽ ምድር ላይ ስኖር ለማንስ ነው የምኖረው? በማለትም እንግዲህ ሀና አሲርን አልሰማም ብለው ነበር ሄደችው። ነገር ግን ወይዘሮ ሜላት የክፋትን ጥግ ጭካኔንም አሳይታታለች። እናም እንግዲህ ከሀክም ቤትም እንግዲህ ባዩሽ እጅጉን በጣም ምን አይነት እጇ ረጅም እንደሆነ እንግዲህ ተመልክተናል ማለት ነው። ግብድዬ እንግዲህ የብረት መዝጊያ የሚያክል ሰው እንግዲህ ከዶክተሩ ጋር አጋፍጣለች። እሷ በማይታወቅበት መንገድ ግን እንግዲህ ባዩሽ እንግዲህ ያው ያጋፈጠችውን ሰው ዶክተሩን እንግዲህ ሙሉ በሙሉ ተቆጥ አጥሮታል በማስፈራራትም በዛቻም በጉልበትም ማለት ነው። ዶክተሩም እንግዲህ በጣም በሚያሳዝን ሁኔታ እንትን የሚለውን ነገር እንግዲህ እየተገበረ ይገኛል ማለት ነው። ይህን አባት እንግዲህ የገንዘብ እጥረት አለ፣ ይህንን ገንዘብ ካልከፈላችሁ ሰውዬውን ከሐኪም ቤት ማውጣት አለባችሁ በማለትም እንግዲህ የመጨረሻ ውሳኔ ዶክተሩ ለሃና ይነግራታል። ሀንዬም ስቅስቅ ብላ ስታልቅስ ነበረ ምና እንግዲህ አሲርም ከዶክተሩ እግር ስር ወድቆ ኩላሊቴን አውጡና ግዙኝ በማለትም ሲማጸናቸው ነበረ። በጣም ያሳዝን ነበረ እውነት፣ እጅጉን በጣም ማለት ነው። እናም እንግዲህ ሰላምዬ እናቷን ክፉኛ ተጣልታታለች። ምናሴም እንደዛው። እናም እንግዲህ አሁን ላይ እንግዲህ እናታቸውን ጥምድ አድርገው ይዘዋታል ማለት ነው። እናም በስራዋ ነው፣ እንዴት ሰው ይሙት ብለች ትፈርዳለች በማለት እንግዲህ ሁሉም ጠምዶ ይዟታል ማለት ነው። ምናሴና ሰላምዬ እንግዲህ ለኛ ግፍ ማስቀመጥ የለብንም እኛ እንግዲህ ሰርቀንም ቢሆን የሀናን አባት ማሳከም አለብን ብለው ወስነው ነበረ። ነገር ግን በጣም ደስ የሚለው ነገር ሀናም እንግዲህ ለመድኃኒዓለም ሁሉን ነገር አሳልፋ ሰጥታ ነበር። ዶክተሩም እንግዲህ ሲስቅና ሲሳለቅባት ነበር ከአንቺ መድኃኒዓለምና ከኛ ከዶክተሮቹ ሲልም ነበር አለማፈሩ። እናም እንግዲህ ሀንዬ ምንም ባላሰበችው መንገድ እንግዲህ የነ ሰላምዬ አባት መጥቶ እንግዲህ የህክምናውን ወጪ እኔ ሙሉ በሙሉ እሸፉናለሁኝ፣ ይህን አባት ህክምናውን መቀጠል አለበት በማለት ለዶክተሩም ይናገራል ማለት ነው። ለልጆቹም እጅጉን በጣም ደስ ማስባላቸው ይህንን የሰማችው ወይዘሮ ሜላት እጅጉን በጣም እርርድብና አለች። ጭራሽ ዶክተሩን ህክምናውን እንዳታደርግለት እኔ የፈለግከውን ብር እሰጥሃለሁ አለችው። ዶክተሩ መጀመሪያ ላይ ሲደውልላት መቼም ህክምናው ተቋርጧል ካለኔ ማንም ሊረዳት አይችልም በማለት ዶክተሩ ስለ ሀና አባት ሊያወራ ሲደውልላት የሀና አባት ሞተ ነበር ያለችው። እልል ብላ ልትጨፍር ነበር እንዴ አለማፈሯ ሀና እኮ ባለውለታዋ ነች። ሰው እንዴት በመልካም ጊዜ በክፉ ጊዜ የተደረገውን ነገር በመልካም ጊዜ የተደረጉትን ነገሮች እንዴት በአንዳንድ ችግሮች ሲፈጠሩ እንዴት ያን ነገር ይረሳል? ሀና ምንም ቢሆን ዋሸቻትም አልዋሸቻትም እውነቱን ወደፊት ታውቀዋለች። ያን የሚጸጽታታ፣ ሊቆጫታሩ ወይዘሮ ሚላት ነገር ግን ሀና ባለውለታዋ ነበረች። የምናሴንም ጤና እጅጉን በጣም ጥሩ ላይ ያደርጋለች በመንከባከብ በመቀጠል እንግዲህ ሰላምዬን እንግዲህ ደም በመለገስ እንግዲህ ልጇን ከሞት ያተረፈችላት እሷ ነበረች። ነገር ግን ዛሬ ላይ የሀና አባት እንዲሞት ፈረደች። በጣም በጣም በሚያሳዝን ሁኔታ እንግዲህ ወይዘሮ ሜላትን በዚህ ሁኔታ አልጠበቅናትም ነበር ማለት ነው። እናም እንግዲህ ዶክተሩ እንግዲህ ባለቤትሽ መቶ እንግዲህ ሁሉንም ነገር ተቆጣጥሮናል እና ሕክምናውን የማንሰጥበት ምንም አይነት ምክንያት አይኖርም፣ በማለትም መልስ ይሰጣታል ማለት ነው። ምክንያቱም የነሰላምያ አባት እንግዲህ የሚሸፍነውን ገንዘብ እንግዲህ ግማሹን ያው ዶክተሩ ነው የሚጠቀምበት ማለት ነው። ግን ያው ውሸት እውነት ተደብቃ አትቀርም። ኋላ ላይ ግን ጉድህ ፈላ ማለት ነው ዶክተር። እናም እንግዲህ በጣም በሚያሳዝን ሁኔታ ተምቹም በሆነው ነገር እጅጉን በጣም አዝኗል። ለአሲር ሁሉን ነገር ፍርጥርጥርጥ አድርጎ ነገረው። አሲርም ጥፍ ጥፍ አደረገው። እጅጉን በጣም ድቅቅ አድርጎታል። ከመሬቱ ጋር አጋይቱ እሽት አድርጎታል። እናም በጣም ያሳዝናል። አሁን ላይ እንግዲህ ተምቹ ያደረገውን ነገር በሙሉ እንዴትና በየት እንደተሰረቀ ግራ የተጋባት ሀንዬ ፎቶዋና መስቀሏ የእሷ ታሪክ እንዴት እንደተሰረቀ ግራ ገብቷት ነበር። ታወቀ እንግዲህ አሲር ሁሉን ነገር አንድ ባንድ ይነግራታል ማለት ነው። እናም እንግዲህ ሕክምናውን እንግዲህ የነ ሰላም እያባት አስቀጥሎት እንግዲህ አቶ ኖላዊም እንግዲህ ከእንስላቱ ከህመማቸው ማገገም ወይንም ደግሞ ነቅተው እጅጉን በጣም በእምባ እየተራጩ እንግዲህ ደስም ተሰኝተዋል። እናም እንግዲህ ወይዘሮ ሜላትም እረር ድብንም ብላለች ማለት ነው። ልጆቿም ጀርባ ሰጥተዋታል። ልጆቿ ብቻ ሳይሆን መስፍንም ይህን ያክል እንዴት የጭካኔ ጥግ እንዴት በሰው ልጅ ነብስ ላይ እንዴት እንዲህ ትፈርዳለች በማለት ከእሷ ጋርም ተጣልቷል። ድሮም ድሮም ነበረ አሁን ግን ይባስ ተጣልተዋል ማለት ነው። እንግዲህ መኝታም እንግዲህ ለቆ እስከሚሄድ ድረስ ነበረ የአቶ መስፍን ማለት ነው። እናም እንግዲህ አሁን ላይ እንግዲህ አሲር ዶክተሩን አይለቀውም። ምክንያቱም ሀና ትክክለኛ ልጅ መሆኗን ያውቃል ማለት ነው። ስለዚህ ከዶክተሩ ጋር ችግር እንዳለም ስለሚያውቅ በእርግጠኝነት እንግዲህ ዶክተሩን የተወለደበትን ቀን እስኪጠላው ድረስ አሲር አይለቀውም ማለት ነው። በፊትም እንግዲህ ጥርጣሬም ነበረው ነገር ግን አሁን ላይ ነገሩ ግልጽ ሆኗል። አሁን ላይ ተጨንቆ የነበረው የአቶ ኖላዊ የአባታቸው ለረጅም ጊዜ እንግዲህ ያለመንቃት ነበር እጅጉን በጣም። በስተመጨረሻም ነቅተው እንግዲህ ሀናን በአንድ ጎን እንግዲህ አሲርን በአንደኛው ጎናቸው እቅፍ አድርገው እንግዲህ በደስታ የደስታ ምንባ አንብተው ተመልክተናቸዋል። ይብላኝላት ለወይዘሮ ሜላት ማለት ነው። እናም እንግዲህ መስፍን ትልቅ ነገር ሰርቷል ማለት ነው። ሀኒዬን ልጃቸው እንድትሆን ጠብቀው ነበረ። ነገር ግን አሁንም እንግዲህ ልጃቸው ለመሆኗ በእርግጠኝነት ይደርሱበታል ማለት ነው። እርግብም ጉዷ ይፈላል። ባዩሽ እስር ቤት ትገባለች። ወይዘሮ ሜላትም እድሜ ልኳን ስታነባና ስትጸጸት ትኖራለች ባደረገችው ነገር ማለት ነው። ሰላምዬና ምናሴ በጣም የሚደነቁ አቋማ በአቋማቸው የሚጸኑ እጅጉን በጣም ስብእና የተሞላባቸው መልከ መልካም ሰዎች ልጆቹ ነው እንግዲህ ተመልክተናቸዋል ማለት ነው። ድራማዎቹ እጅግ በጣም ያስተምራሉ። ከኖላዊ ድራማ ምን እየተማራችሁ ነው? ይህ ድራማ እጅጉን በጣም ደስ የሚል አስተማሪ፣ ቤተሰባዊ እና እንዲሁም ልብ አንጠልጣይ ድራማ ነው። ሁላችሁም እንግዲህ ይህንን ቻናል ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ስል በአክብሮት ትጠይቃሉ ማለት ነው። የኖላዊ ድራማ የክፍል ሀምሳ ሶስት እንግዲህ እነዚህን ነገሮች ተመልክተናቸዋል ማለት ነው። እናም እንግዲህ ውድና የተከበራችሁ አሲር አሁን ላይ ለሃና ይነግራችሁን ተምቹ የእነሱን ታሪክ እንደሰረቀ ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡ። በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ። ውድ ቤት ቤተሰብ